በዜና መጽሔታችን የቢዝነስ መረጃዎች የሚቀርቡበት ጊዜ ላይ እንገኛለን። ቤተለይ ሞገስ መረጃዎች ልታጋራን ስቱዲዮ ተገኝታለች። እንደምን ዋልሽ ቤቲ? ሰላም፣ እንደምንላል ደህና ነኝ። የአየር ሰአቱ፣ አመሰግናለሁ። እንደምን ዋላችሁ ተመልካቾቻችን። የሰአቱ የቢዝነስ ዘገባችን ተጀምሯል። ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛለን። በአማራ ክልል የሚታየውን የኑሮ ውድነት ለማረጋጋት የክልሉ መንግስት ሁለት ቢሊዮን የሚጠጋ ብር መድበው እየሰራ መሆኑን የክልሉ ንግድና ገበያ ልማት ቢሮ አስታወቀ። ቢሮው የኑሮ ውድነቱን የሚያበብሱ ህገወጥ ነጋዴዎች ላይ እርምጃ ለመውሰድ ባካሄደው የበር ለበር ቁጥጥርም 12 ሚሊዮን ብር ግምት ያላቸው የመጠቀሚያ ጊዜያቸው ያለፈባቸው ምርቶችን በቁጥጥር ስር መዋሉን አስታውቋል። ጌታቸው ስንታየው ተጨማሪ ዘገባ አለው። ከጊዜ ወደ ጊዜ እየተባባሰ በመጣው የኑሮ ውድነት ሁሉም ሰው ተጋላጭ ሆኗል በተለይ ደግሞ በዝቅተኛ የኑሮ ደረጃ ውስጥ ያለው የማህበረሰብ ክፍል ኑሮ ውድነቱ በይበልጥ እየጎዳው ነው ይህንን ለመከላከልና ለመቀነስ ደግሞ መንግስት የተለያዩ የችግር መፍቻ መንገዶችን አስቀምጦ እየሰራ ይገኛል ከእነዚህም ውስጥ ያለወለድ ለህብረት ስራ ማህበራት ገንዘብ በመስጠት ችግሮችን ለመፍታት እየተሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ቢሮ ኃላፊ ወይዘሮ አትክልት አሳቢ ያስገንዝበዋል የገንዘብ አማራጮች እንዲመቻቹ በርካታ ስራ ተሰርተዋል። የገንዘብ አማራጮች ከወረዳ እስከ ዞን ድረስ ያሉ በርካታ ስራዎች የተሰሩበት ነው። ልዩ ልዩ የገንዘብ አማራጮችን ተጠቅሞ ያለ ወለድ ማለት ነው፣ ለህብረት ስራ ማህበራት፣ ለሸማች ህብረት ስራ ማህበራት ይሄን ያህል ብር ብለን የምንጠቅሰው ያለ ወለድ ትራንዛክት የሚያደርግ ነው። እንግዲህ ለእነሱም ከተጠቀሙበት ምን ያህል ተቋማዊ ግንባታ እንደሚገነባላቸው ማሰብ መልካም ነው። በዚህ ሂደት ከአንድ ቢሊየን ብር ቢሊየን ብር በላይ ሞቢላይዝ ተደርጓል። ከዚህ ባለፈ ደግሞ አሁንም የክልሉ መንግስት ትልቅ ትኩረት ስለሰጠው ለጉዳዩ ከ800 ሚሊየን ብር በላይ ጋራንት ገብቶ ይህን ስራ እንዲያሳልጡ ለህብረት ስራ ማህበራት ኃላፊነቱን የሰጠበት ሁኔታ አለ። ልዩ ልዩ ባንኮች የክልሉ መንግስት ዋስትና ሆኖ ከባንኮች ጋር ስራዎች እየተሰሩ ነው። ከዚህ በተጨማሪም ለገበያ መረጋጋት አጋዥ የሚሆኑ የገበያ ማዕከል ግንባታም እየተከናወነ ይገኛል ነው ያሉት። የመጀመሪያ ደረጃ የገበያ ማዕከላት የግንባታ ሂደቶች ስምንቱም ከተሞች ላይ ጀምረዋል። ብቻም አይደለም ሁሉም ከተሞች የያዙት የፕሮጀክት እድሜ ወይም ቆይታ አራት ወር ብቻ ነው ስለሆነ በዚህ ሂደት ላይ ማችንግ ፈንድ ወይም ደግሞ መቃናጆ ገንዘብ ላይ አራት መቶ ሚሊየን ብር የክልሉ መንግስት ይበጅት እንጂ ታችኛው ስምንቱ ከተማ አስተዳደሮች ሰባት መቶ ሚሊየን ብር መድበዋል፣ ከማችንግ ፈንዱ በላይ ማለት ነው። ለምንድን ነው? እንደምታውቁት ከተሞች ላይ ያለው የኑሮ ውድነት ከሌሎች የከፋ ነው። ፖፕሌሽን ዴንሲቲውም ከተሞች ላይ በጣም ከባድ ስለሆነ የጸጥታው ችግርም ያው ከተሞች ላይ የመሰብሰብ ሁኔታ ስላለ ያንን በእጅጉ ስለተረዱትና ነገንን በማሰብ ጭምር ተጨማሪ ገንዘብ ስለመደቡ ነው። አራት መቶ ሚሊየን ከክልሉ ማጭንግ ፈንድ ተሰጣቸው፣ እነሱ ሰባት መቶ ሚሊየን መድበዋል። ይሄ አንድ ነጥብ አንድ ቢሊየን ብር የፈጀ ፕሮጀክት በአንደኛ ደረጃ ብቻ የሚካሄድ ነው። ሌላኛው ወደ ሀምሳ ስምንት የሚደርሱ ሁለተኛ ደረጃ የገበያ ማዕከላት ቦታ ተረክበናል። አስራ ዘጠኙን ገንብተን ለአገልግሎት ክፍት አድርገናል። በድምሩ ተወስዶ ሲታይ ከአንድ ነጥብ ሶስት ቢሊየን ብር በላይ የታወቀ ገንዘብ። ሕገወጥነትን ለመከላከል በተሰራው የበር ለበር ቁጥጥር ስራም ግምታቸው 12 ሚሊዮን ብር የሚዋጡ የመጠቀሚያ ጊዜ ያለፈባቸው ምርቶች ተይዘው መወገዳቸውንም ምክትል ቢሮ ኃላፊዋ ወይዘሮ አትክልት ሀሳቢ ያረጋግጠዋል። የበር ከበር ጉብኝት በምናደርግበት ሰዓት ወደ 12 ሚሊዮን ብር የሚዋጡ ግምታቸው 12 ሚሊዮን ብር የሚሆን ጊዜ ያለፈባቸው ምርቶች አግኝተን ያስወገርንበት ሁኔታ አለ። የህግ ወጥነትን በመከታተል በኩል የሰራነው ስራ ነው። ቢሮው ከነዚህ ስራዎች በተጨማሪም የእሁድ ገበያን ጨምሮ የተለያዩ የገበያ አማራጮችን እያዘጋጀ መሆኑንም ከቢሮው የተገኘው መረጃ ያመላክታል። ዩኒዮኖችንና ህብረት ስራ ማህበራትን በማጠናከር የኑሮ ውድነትን ለማቃለል እየሰራ መሆኑን የደብረ ማርቆስ ከተማ አስተዳደር ንግድና ገበያ ልማት መምሪያ አስታወቀ። መምሪያው ያልተገባ ዋጋ በጨመሩና ና ምርት በደበቁ 467 ድርጅቶችና ግለሰቦች ላይ ህጋዊ እርምጃ ወስዷል። ግብረ ወርቅ ጌታቸው። በገበያ ስርዓቱ ላይ በየጊዜው የሚስተዋለው የዋጋ ጭማሪ የማህበረሰቡን ኑሮ እየፈተነ ይገኛል። የደብረ ማርቆስ ከተማ አስተዳደር ንግድና ገበያ ልማት መምሪያ የግብይ ስርዓቱን ለማረጋጋት የተለያዩ ምርቶችን በዩኒዮኖችና ና ህብረተሥራ ማህበራት በኩል ለማህበረሰቡ በተመጣጣኝ ዋጋ እንዲቀርቡ እያደረገ መሆኑን የመምሪያው ኃላፊ አቶ ዮሴፍ መለሰ ተናግረዋል። ለመንግስት ሰራተኛው ና በዝቅተኛ ኑሮ ላይ ለሚገኙ የማህበረሰብ ክፍሎች ጤፍና ሌሎች ምርቶችን በሶስት ወር ክፍያ ተጠቃሚ ማድረጉንም ኃላፊው ገልጸዋል። መሰረታዊ ምርቶች በባለቤትነት ንግድ መምሪያው ይዞ ከአጋር አካላት ጋር እየሰራቸው ይገኛል። ሁለት መቶ ኩንታል በ10 ሺህ ዘጠኝ መቶ ብር ሽያጭ ተከናውኗል። መንግስት ሰራተኛው፣ በዝቅተኛ ነዋሪው በሶስት ወር ክፍያ እንዲወስድ የደረግንበት ሁኔታ ነው ያለው። እሩዝም በተመሳሳይ በ85 ብር ሂሳብ ኪሎውን ሶስት መቶና አራት መቶ ኩንታል እያመጣን እያሰራጨን ነው። ተረባርበን የምንሰራውን ያክል በተዘዋዋሪ ገበያው ላይ መረጋጋት እንዲፈጠር በውድድር እንዲመራ እያደረግን ያለንበት ሁኔታ ነው ያለው። በተለያዩ ምርቶች ላይ በየጊዜው የሚስተዋለው ምክንያታዊ ያልሆነ የዋጋ ጭማሪ በማህበረሰቡ ላይ የሚያደርሰውን ኢኮኖሚያዊ ጫና ለመከላከል በከተማዋ የሚገኙ ዩኒዮኖችንና ህብረት ስራ ማህበራትን ለማጠናከር ትኩረት ተሰጥቶ እየተሰራ ነውም ብለዋል። አስራ ስድስት መሰረታዊ ህብረት ስራ ማህበራት አሉ ደብረ ማርቆስ ላይ። እነዚህን ማህበራት ደግፎና አቅማቸውን እንዲጎለብት በማድረግ ረገድ ከህብረት ስራ ማህበራት ማስፋፊያ ተጠሪ ጽፈት ቤት ጋር በቅንጅት እየሰራን ያለንበት ሁኔታ ነው ያለው። መንግስት እንደ መንግስት ደግሞ አቅማቸውን የፋይናንሺያል አቅማቸውን ችግር ለመፍታት ብድር እያመቻቸ ነው። የመጀመሪያውን ዙር ሀያ ሚሊዮን ብር ሰጥቷል። በዚያ ሀያ ሚሊዮን ብር እያዞዟሩ እያገላበጡ ገንዘቡን እየሰሩ ያለበት ሁኔታ ነው ያለው። ያልተገባ ዋጋ በጨመሩና ምርትን በደበቁ 467 ድርጅቶችና ግለሰቦች ላይ ሕጋዊ እርምጃ መወሰዱንም አቶ ዮሴፍ ገልጸዋል። የተለያዩ ምክንያቶችን በመፍጠር ገበያ ላይ ሁከትና ግርግር እንዲፈጠር ሰው ወደ ችግር እንዲገባና በተጠራው ዋጋ እንዲገዛ ገዝቶ እንዲሄድ የማድረግ ሰፊ ስራ ይሰራል በዚህ እንቅስቃሴ ውስጥ የተሳተፉ 467 ድርጅቶችን እርምጃ ወስደናል። ድርጅታቸውን እስከ ማሸግ ድረስ የሄድንበትና እንዲስተካከሉ ያደርግንበት ሁኔታ ነው ያለው። በከተማዋ ጤናማ የሆነ የግብይት ስርዓትን ለመፍጠር በሁለት መቶ ሚሊዮን ብር አምራችና ሸማችን በቀጥታ የሚያገናኝ የንግድ ማዕከል ግንባታ እየተከናወነ ይገኛል ያሉት ኃላፊው በቅርቡ ተጠናቆ ወደ ስራ እንደሚገባ ማስረድተዋል። አምራቹንና ሸማቹን በቀጥታ ሊያገናኝ የሚችል ሚያዚያ ወይ ሰኔ ላይ የሚመረቅ ትልቅ የገበያ ማዕከል አለ። ባለ አራት ወለል ባለ አራት ወለል የገበያ ማዕከል የሰብል ግብይት የሚከናወንበት የእንስሳትና እንስሳት ተዋጽኦ ግብይት የሚከናወንበት ሌሎች ግብይቶች የሚከናወኑበት ዘመናዊ በሆነ መንገድ እየተገነባ ነው። በቅርብ ወደ አገልግሎት ይገባል። ያኔ ገበያው በውድድር ይመራል። ሰላማዊ የሆነ የግብይት ስርዓት እንዲኖር ከሸማቹ ማህበረሰብና ከሚመለከታቸው አጋር አካላት ጋር በቅንጅት እየሰራ እንደሚገኝም መምሪያ ኃላፊው አስታውቀዋል።